በጣም ጥሩ ነው። ግን አልፎ አልፎ የሚሰሙ ነገሮች አሉ እና እነሱ ላይ ደግሞ ይበልጥ መስራት ይበልጥ መስራት፣ በጣም አደማመጠን ማስታከል፣ ጆሮን ትሬን ማድረግ ምንም በፕራክቲስ የሚስተካከል ነገር ስለሆነ ማለት ነው። የምንጀምረው ምንድነው? ሰው ትሬኒንግ ስናደርግ መሰረታዊ ኮርዶችን፣ ድምፆችን፣ ሜጀሮችን እየጨመርን የድምፅ ልምምድ እናደርጋለን። ሁልጊዜ ይህም የሚሆን ያለበት ቅኝት ውስጥ ጸንቶ ለመቆየት ከመሳሪያ ጋር በጣም ሻርፕ ለመሆን ይጠቅማል። ስለዚህ እሱን እንሰራለን ማለት ነው። እስቲ እኔም ብለውን አብራችሁ ትላላችሁ ማለት ነው ላ ላ ኖኖላ በየጊዜው አሁን ስንጀምር ትላን ትንሽ ወጣ አልለል ከ ይ በየጊዜው መለማመድ እንደዚህ መሳሪያ ይዛችሁ ጆሯችሁ በጣም ሻርፕ ይሆናል። ጎሮሯችሁም በደንብ ከመሳሪያ ጋር ጥሩ ይሆናል። ማለት ይሄን ለምድ ሁልጊዜ ያስፈልጋል ማለት ነው። አሁን እዚህ ጋ እንገባ ለምን መሰለህ? ከሄድን ሳትሰማ ኮርዱን ሳትሰማ በፍፁም እንዳትገባ። በደንብ ትሰማለህ። ለምን ሁሉ ጊዜ እናገራለሁ? የዘፈኑ ውበቱ አናቱ ነው። ሁሉ ጊዜ ፊልምም ዘፈንም ሲገባ መጀመሪያ ላይ ሰውን ካለያዘ ካልጣመ ማንም አይከተልም። ፈርሰ ብትገባ ለምሳሌ ገባ ስትሰማው ውስጥ መደንገጥ የለም። ማይክሮፎንን ትይዛለን፣ ማይክሮፎን ቼክ ታረጋለህ። ከዛ ኮርዱን ስትሰማ ነው ልክ ሲጫወቱልህ ሲተረሳ ልክ እንደዚህ እርግጠኛ ነው። ከዛ በግቢን በደጅም አትገባም። በደረ ሙዚቃ ባንዱ ካለን በኋላ ነው ይህንን ነው። ለምን አንተ በግቢ በደጅም ስት አንተን ማን ይከተል? ይህ ብዙ ጊዜ ክለብ ውስጥ የሚደረግ ነገር ነው፣ ስህተት ነው። ስለዚህ ባንዶቹ? ኮርድ ይሰጠዋል። ኢንትሮ ከሰሩ በኋላ እስቲ ግባ። ብዙ ጊዜ እነሱ የነበራቸውን ስህተት የማያዩትን ነገር ቀድሚያ ያየ ነው ማለት ነው። ይሄ ደግሞ አንድ ቻንስ አገኙ ማለት ነው። በዳኝነት የሚዳኙትን ነገር ቀድመን አስተካክለን ዳኘ ናቸው። ስለዚህ በጣም ጥሩ አጋጣሚ ነው። ኮርኒቻ ነው ይዘን ኢንትሮ ብሪጅ አላጫወትላችሁም። ሺ ሁሌ እንደ መጀመሪያ እንደመሆናቸው መጠን ፒች ለምሳሌ ሁለት መሰረታዊ ነገር ምንለው፣ ይሄ ቅኝት ውስጥ አለመውጣትና ሪትም ምንለው ነገር አለ አይደል፣ መሰረታዊ ነገር ናቸው። ይሉንታ የለም። እዚህ ጋ ቆጣ ሁሉ ሊኖር ይችላል። ሆነ በፍቅር ላይ ፍቅር አይገባኝም እኔ ከዚህ በፊት ዳኞችም እኔ አስተያየት የሰጠውበት ነው። አሁን ደግሞ እኔ ሊስ ስትሆን ምንም ይሉንታ ያስፈልግም ማለት ነው። ምን ማለት ነው? ድምፅህ በፍጹም ወደ ጸጋይ እንዳሄድ ወረድ ባለ ቴምፖ ያንተንም እንደፈለገ ቅላጾችን ምናምንች በረዥም መንገድ ለመሄድ የማስኬድ እስቲ ጫፉ ላይ ሌላ የሚወጣ ፓርት አለው ዘፈን የሚቆረቆር ነገር አለ። ስትዘፍነው የማይስማማ ነገር ነው። ይስማማል ስዘፍነው፣ ይስማማል። እስቲ አንዴን ሞከረው፣ ዝም ብለህ ከሚወጣው ወይ ከመሃል ነገር ጀምረውና ነው። እስኪ ልስማው። ራሴን ሆኜ እንደሰራ ብዙ ማሻሻዮች እንዳደረግ እዚህ ጋር እየተደረገልኝ ያለው ነገር በጣም ጥሩ ነው። ሳልምስ ኦኬ። ብዛችሁም ጥያቄ ነበር፣ አለ። ስለዚህ የጸጋይ ሸቱ ለምሳሌ ዘፈን ደራሲ ሲሰራው ቆንጆ አድርጎ በቂ፣ ከሱ በፊት እንጉርጉሮ አይፈልግም፣ የማይፈልጉ ዘፈኖች አይፈልጉም። ስለዚህ ምንም አይነት ነገር ከፊት ለፊቱ መጨመር የለበትም። ያለውን ግን ምንድን ነው አጣፍጦ አሳምራ መስራት አለበት ሊሌላ አጥንተን ዳኞቹን መድረክ ላይ እናገኛለን ብሎ የሚያስብ ነው። ይህ ደግሞ የሚ ለየት ያለ ይመስለኛል። እዚህ አጋጣሚ ብዙ ነገሮችን እየለመድን ነው። እኔ በጣም ደስተኛ ነኝ በሁለታችሁ፣ የበለጠ ደግሞ በአንዱ ጋ ነው። ወሳኙ በአንድ ነው። በአንዱ ጋ ስትሰሩ አያለሁኝ። እናንተ ያኔ እንደተወዳድ እንደተመልካች ነው የምመጣው። ስለዚህ እኔም ማስደመም አለባችሁ ማለት ነው ሰውን ሪላክስ አርጋቸው መስራት አለባቸው። ሁል ጊዜ ደግሞ ሁሌ ይላሉ ፈርቶ ከመበላት ደፍረህ ብትበላ ይሻላል። ስትፈሩ ግን ፍርሃት በራሱ የሚያመጣቸው ነገሮች አሉ። ውበቱ ግጥም ይጠፋል፣ ምናምን መደነባበር ስለሚመጣ ኮንፊደንሳቸው በጣም ስንልቦና ዝግጅት ስግጅት በጣም ወሰን ስለይ በደንብ ነው። ከዛ ውጭ የውድድር ቀን እንግዲህ እንገናኝ